አምርና ማዲ ኢእራብ ውስጥ አይገባም ብለናል። ስለዚህ ለነዚህ ለስምና ለፊዕል ሙዳሪዕ ደግሞ ረፍ፣ ነስ፣ ጀር እና ጀዝም ማለ ብለናል። ከስም ስንጀምር ስም ሞዕረብ የሆኑ ስሞችን እንዴት ነው ኢእራብ የምናደርገው? አስለን ሞዕረብ የሆኑ ስሞች ከምን ወደ ምንድን ነው የሚቀያየሩት? ከረፍ ወደ ነስብ፣ ከነስብ ወደ ጀር ወደ የሶስቱ ሀይለት ብቻ ነው የሚቀያየሩት፣ ሙዕረብ የሆኑ ስሞች ማለት ነው። ስለዚህ የነዚህ የረፍ የነስብ እና የጀር ሙዕረብ የሆኑ ስሞች የመጀመሪያው አስልዬ ዓላማቸው የረፍ ባማ ብለናል። ባማን ተክተው የሚመጡ አሉ፣ እነሱም በሌላ ጊዜ እናያለን። የነስብ የመጀመሪያው ዓላማ ፈትሐ ነው። ፈትሐንም ተክተው የሚመጣው አለ፣ እሱም በቀጣይ እነዚህ ከፈትሐም ከከስረም ከፈተ ከባማም ተክተው የሚመጡ አሉ፣ እነሱም በቀጣይ የምናያቸው ይሆናል። ይህን ጀር አለ። የጀር የመጀመሪያው ዓላማ ምልክቱ ከስራ ነው ማለት ነው። ምልክቱ ማለት ማስረጃው ጀር ለመሆኑ

ረፍለ ጃር ረአይቱ ዘይደንስንል ደግሞ ነስቦናል። አሁን እነዚህን ሙዕረብ የሆነ ስም ወደ እነዚህ ሶስቱም ሓላት ተቀያይሯል። ስለዚህ እንዴት ነው ዕራብ የምናደርገው? በቀላሉ ስለዚህ የዕራብ አደራረግ በሶስት አይነት መልኩ እናደርጋለን ማለት ነው። የመጀመሪያው የምንጠቅሰው ነዝክሩ መሐለው መሐሉን እንጠቅሳለን ምሳሌ የቡ የድሪቡ ዘይዱን ስንል የድሪቡ ፊእል ሙዳሪዕ ነው፣ መርፉዕ ወዓላመቱ ረፍዒሂ ዶማ። ይህን የፊልን በቀጣይ ስለምናየው ችግር የለውም። ዘይዱን ስንል ግን ዘይድ እዚህ ጋ መሐሉ ምንድን ነው? ዘይድ ይመታል። ስለዚህ ዘይድ ፋዒል ነው ማለት ነው። ስለዚህ ስም ላይ ምንድን ነው የምናደርገው? መሐሉን እንጠቅሳለን ማለት ነው። ዘይድ ያረፈበት መሐል የምንድን ነው? የፋዒል ነው፣ የመፍዑል ቢሂ ነው። የምንድን ነው ስንል፣ የፋዒል ነው፣ ቦታው የፋዒል ነው። ስለዚህ ምን እለዋለሁ መሐሉን ስንጠቅስ ዘይድ የምንለው ፋይል እለዋለሁ ማለት ነው። ፋይል ብዬ ነው የምጀምረው። መፍዑል ከሆነ መል ያለው መሐሉን የያዘውን መሐል ቦታ እንጠቅስለታለን ማለት ነው። ለዚህ ጋር ፋይል ሆኖ አግኝተናል፣ ፋይል እንላለን። ይሄ የመጀመሪያው ነው ማለት ነው። ሁለተኛው ነድኩር መሐሉን ከጠቀስን በኋላ ነድኩር ሕኩመል ኢእራብ ሕክሙል ዕራብ ምንድን ነው? ፋዒል ካልንም በኋላ ሕክሙል ዕራብ ማለት ይሄ ነገር መርፉዕ ነው መጅሩር ነው መንሱብ ነው የሚለውን ነገር ለይተን እንጠቅሳለን። ታዲያ ይህን በምንድን ነው የምናውቀው? ፋዒል ማሃሉ ፋዒል ካልን በኋላ ሕክሙል ዕራብ ደግሞ ምንድን ነው ስንል ፋዒል ካልነው በኋላ የፋዒልነት ሕክሙ ምንድን ነው? መርፉዕ ነው መጅሩር ነው መንሱብ ነው መርፎ ነው ማለት ነው። መርፎ ያልኩበት ምክንያት ይሄ ነገር ሙዕረብ ስለሆነ ነው። ስሙ ዘይድ የምንለው ቃል ሙዕረብ ነው ስለሚቀያየር መርፎ እለዋለሁ ማለት ነው። ቦታው የምን ስለሆነ የረፍዕ ስለሆነ ነው። መርፎ ያልኩበት ምክንያት ቦታው የምን ስለሆነ ነው? የረፍዕ ስለሆነ ነው? መርፎ ያልኩበት የነስብ ቢሆን ቦታው እዚህ ጋር የነስብ ቢሆን ኖሮ ቦታው መንሱብ ነበር እምለው ማለት ነው። ስለዚህ አሁን ቦታው የረፍዕነው ለምንድን ነው ፋዒል ስለሆነ ማለት ነው። ስለዚህ ፋዒል መርፎ። ሶስተኛው ህጋችን ደግሞ ነድኩር አላመቱል ኢእራብ ማለት ነው። ነድኩር አላመቱል ኢእራብ ና የኢእራብን አላማውን እንጠቅሳለን ማለት ነው። አላማው ምንድን ነው

የሙዕረብ የሆነ ስም በእንደዚህ አይነት መልኩ ይራብ እናረጋለን። አሁን ይሄ የመጀመሪያው ረፍ ነው። አሁን ከስር ሲሆንስ እንዴት ነው የምናረገው? አሁን ነዝኩሩ መሐል ለሁ አሁንም መሐሉን እንጠቅሳለን። መሐሉ ምንድን ነው? መረርቱ ቢዘይዲን ሲል ባሐርፍ ጀርናት ብለን ተነጋግረናል። ጀር ነው የምታደረገው። ከዛ ቀጥሎ ያለውን ኢዘን አልባ ሐርፍ ጀር ላለ ጠቅሰዋለሁ። ሐርፍ ጀር እኛ የፈለግናት እ ዘይድ የምትለዋል። ዘይድ የምትለውን መጅሩር እለዋለሁ ማለት ነው። መጅሩር እለዋለሁ አሁን

ስለዚህ የሚቀያየሩት የተወሰነ ቦታ ነው። እዚህ ጋር ፋይል ያልንበት ምክንያት ለብቻው ፋይልነት መጥቀስ ስላለብን ነው። እዚህ ጋር ግን መጅሩር ሆኗል። ስለዚህ ቀጥታ መጅሩር ነው የምለው ፋይል መርፎ አንለውም። እዚህ ጋር ቦታውም የመጅሩር ስለሆነ ማለት ነው። ስለዚህ ቦታው የመጅሩር ከሆነ ይኸው መጅሩር ባህረፍ ጀር ዘይድ መጅሩሩን ቢልባ በዋዕላመቱ ጀርሂ ከስረቱን ዛሂራ ብዬ እጨርሳለሁ ማለት ነው። እዚህ ጋር ሶስተኛውን ስናይ ደግሞ ረአይቱ ዘይደን ስል እዚህ ጋ አሁን መንሱብ ሆኗል ስለዚህ እንዴት ነው ይህን ደሞ የምናረገው? ራአይቱ ፊሎፋይል ነው። ዘይደን የሚለው መፍዑል ብሂ ነው። ስለዚህ አሁን መሐሉን እንጠቅሳለን ማለት ነው። መሐሉን እዚጋ ቅድም የጀርን መሉም ጀር ስለሆነ እዚጋ ሌላ ነገር አንጠቅስ መፍዑል ብሂ ነው። ድርጊት ያረፈበት ነው። ወዓላ መቱ

ፈትሓቱን ቫሂራ ላለው ስለዚህ በሶስቱም አይነት መልኩ አየነው ማለት ነው። እዚህ ጋ መሀል እንጠቅሳለን በረፍዕ እና በነስብ ጊዜ፣ በጀር ጊዜ ደግሞ ቀጥታ በማን እንደተጀረረ እንጠቅስና ወደ ኢራቡ እንሄዳለን። ስለዚህ በሶስት አይነት ሑክም አንድ ሙዕረብ የሆነ ስም በሶስት አይነት ስቴፕ መሰረት ኢራብ ማድረግ እንችላለን ማለት ነው። ከዚህ ውጪ ከስም ሙዕረብ ሆኖ ከዚህ ውጭ አይነት መሰረታዊ ኢራብ ይችናት ማለት ነው። ከዚህ ተጨማሪ ትናንሽ የተወሰኑት ብቻ ነው የሚጨመሩት። ይሄን አስል ከተያዘ ከዚህ በኋላ የሚጨመረው ነገር ቀላል ነው ማለት ነው። ኢዘን ቅድም ኢስም ሆኖ ሞዕረብ የሆነውን ነበረ ያየ ነው። አሁን ደግሞ ስም ሆኖ መብንይ ሆኖ እንዴት ነው የራብ የምናደርገው? ስም ነው ስም ነው ላኪን መብንይ ነው። መብንያቶችን ገልጸናል ባለፈው። ከነዛ ውስጥ አንዱን አይተን ኢእራብ እናድርገው እስኪ። ለምሳሌ ሀዛ የሚለውን ቃል ኢእራብ እናድርግ ሀዛ ኢስሙል ኢሻራ ነው፣ መብንይ ነው ብለናል። ስም ነው ግን መብንይ ነው ብለናል። መብንይ ከሆነ ታዲያ ተመሳሳይ ነው ወይስ ይለያያል? የሚለውን ኢእራብ ስናደርገው የመጀመሪያው ስቴፕ፣ ምሳሌ እንውሰድና ምሳሌ ወስደን ወደ ስቴፑ እንሄዳለን ማለት ነው። ለምሳሌ ይኸው ጃአ ሀዛ አልኩ፣ ይሀ መጣ አልኩ። ጃአ ሀዛ የመጀመሪያው ምሳሌ ከዛ ራአይቱ

ብለን ስናይ ይህን በምንድን ነው የምለየው? አሚሉን አይቼ ነው። ሰሪው ማን ነው? ጃዕ ነው፣ ፌል ነው። ፌል ደግሞ ከመጣ ፋይል ይፈልጋል ግዴታ። እዚህ ጋር ቅድም እንዳየነው ጃዕ ዘይዱን ብለናል፣ ወይም የድሪቡ ዘይዱን ብለናል። ፋይል ነው በዛ በዘይድ ፋንት ሀዛን ባስገባ። ሀዛ ግን መብኒይ ነው፣ አይቀየርም። ስም ሆኖ ግን አይቀየርም። ስለዚህ ምንድን ነው የምናረገው? ነፍኩሩ መሐለሁ ቦታውን እንጠቅሳለን። የስመል ኢሻራ ነው፣ ስመል ኢሻራ ብለን እንጠቅሳለን። ላኪን ከመሐል ነው የምንጀምረው ማለት ነው። ስለዚህ መሀሉ ምንድን ነው ኢስማኤል ሻራ ብለን እንጥቀስ። ይህ ችግር የለውም በአንድ ጠቅሶም ኢስማኤል ሻራ። ዋናው የራባችን የትኛውን ኢስማኤል ሻራ ፋይል ዋ ማለት ነው ፋይል። ምክንያቱም እዚህ ጋር ፌል አለ ፋይል ቀጣይ ፋይል ነው የሚመጣው። ፌል ካለ ፋይል ይመጣል ማለት ፋይል ደግሞ መርፎ ነው። ላኪን መርፎ እንዳልለው መርፎ እንዳልለው ምን ከለከለኝ? አይቀየርም። ይሄ ቦታው ፋይል ነው። የረፍዕን ቦታ ይዟል። የረፍዕን ቦታ ይዟል። ላኪን አልተቀያየረልኝም ስለዚህ ምንድነው የማደርገው ፊ መሀል እረፍ ብለዋለሁ ማለት ነው መርፎ እንዳልለው ስላልተቀያየረልኝ የማይቀያየርን ቃል መርፎ ማለት አልችልም የማይቀየርን ቃል መንሱብ ማለት አልችልም የማይቀይርን ቃል መጅሩር ማለት አልችልም ለምን ከተባለ ስለማይቀያየር ካልተቀያየረ ምንድነው የምለው የሚቀያየርን ቃል ቦታ ተክቶ ስለሚመጣ ፊ መሀል ወይም ደግሞ የረፍ በረፍ ቦታ እያልኩኝ በነስብ ቦታ እያልኩኝ ነው ኢራብ ማድረገው ማለት ነው። ፊ ማል ረፍ ማል ነስብ ማለት ያ ነው። የሚቀያየርንበትን ቦታ የሚቀያየርን ቃል ተክቶ ስለይመጣ ያንን ይዞ ስለይመጣ መርፎ መንሱ ባልለው የረፍ ቦታ ይዟል፣ የነስ ቦታ ይዟል ብዬ ኢራብ አረገዋለሁ ማለት ስለዚህ ፋይል ፊ መሀል ረፍ ዋዕላመቱ እላለሁ አልልም። ምክንያቱም ዋዕላመቱ ካልኩኝ ምን እያረኩት ነው? ወደ ሙዕረብ እየወሰድኩት ኢራብ እያረኩት ነው። ስለዚህ ምንድነው የሚለው ካልተቀያየረለኝ መሀል ካልኩት በኋላ መብንይ ነው አለ አምንድ ነው የምለው። መብንይ የሆነ ቃል ሁልጊዜ ባገኛችሁበት ቦታ ነው መብንይ የምታረጉት። ለምሳሌ ፈትሕ ሆኖ ከተገኘ መብንይ አለ ልፈትሕ። ከስሮ ነው ካገኛችሁት መብንይ አለ ስለማይቀያየር። ያንን ሀለት ብቻ እያያችሁ ከስሮ ወይም ፈትሕ ማድረግ ነው። ስለዚህ እዚህ ጋር እስኩን ነው መብንይ አለ ይሄ መብን ያለ ስኩነቱ መቼም አይቀያየርም። ፊመሐል ይራፍ ፊመሐል ይነስብ ሊሆን ይችላል። አሁን እዚህ ጋር እንደምናየው ራእይቱ ሃዛ አልኩኝ። ስለዚህ ራእይቱ ሃዛ የሚለው ቀደም ራእይቱ ዘይደን ስል መፎል ቢህ አድርገናው ነበር። አሁን ደግሞ ሃዛ የሚለውን በዘይ ደንፍ አንተ ሃዛ ነው የሚለውን አመጣው። ሃዛ ስም ነው፣ ላኪን አልተቀያየረም። እንዴት ነው ኢእራብ የምናደርገው? አሁን ደግሞ ሁለተኛውን ነድክሩ መሐል መሐሉ ምንድን ነው? መፎል ቢህ ነው።

ወይም ደግሞ የጀርን ቦታ ይዞ ስላገኘ ነው። ፊ መሀል ጀር አለው መጅሮ አንለውም፣ ምክንያቱም አልተቀየር ጀር አልሆነም። ስለዚህ ፊ መሀል ጀር የጀርን ቦታ ይዘዋል፣ ነገር ግን መብንይ አለስኩን ነው ብለን እንለዋለን ማለት ነው። ስለዚህ በዚህ መልኩ ስም ሆኖ ሙዕረብ የሆነን ቃል በዚህ መልኩ ስም ሆኖ መብንይ የሆነን ቃል በእንደዚህ አይነት መልኩ ሐለቱ አሚሉ ቢቀየር አሚሎቹ እነዚህ ናቸው። ጃ አሚሉ አሚሉ ነው። ራአይቱ የሚለው አሚል ነው። ዘይደን ሰራው መረርቱ የሚለው ቢሃዳ አልባ ሐርፍ ጀርናት አሚልናት ቢሰራውም ቢቀያይረውም የእነዚህ ቃላቶቹ ግን መጨረሻቸው ወደ ረፍ ወደ ነስብ አልተቀያየርንም። ስለዚህ በእንደዚህ አይነት መልኩ ኢእራብ እናደርገዋለን ማለት ነው። ኢዘን ፊዕል ሙሪዕን ደግሞ እንዴት ነው ኢእራብ የምናደርገው ብለን ስናይ ፊዕል ሙሪዕ ሙዕረብ በሆነ ጊዜ፣ መብኒ በሆነ ጊዜ ሁለት ቦታ ነው ብለናል። ወይምመኒ ሲሆናል ተውኪድ ሲቀጠልበት፣ ይህም በባለፈው የተናል። ከዚህ ውጭ ያለው ግን በሙሉ ሙዕረብ ናቸው። ሙዕረብ ነው ማለት ከረፍ ወደ ነስብ፣ ከነስብ ወደ ጀዝም ይቀያየራል ማለት ነው። ስለዚህ ምሳሌ ወስደን እኒ

ፌል ነው ከየድረሚ ነው ፌል ነው ካለን ደግሞ ፌል ምን ፌል ማዲ፣ ፌል አምር፣ ፌል ሙዛሪ፣ ከሶስቱም አንዱን መለየት አለብን ግዴታ። እዚህ ጋር ስም ግስ ያው ነው ስለዚህ ነውን አንጠቅስም። ስም ነው ብለን አንነሳም። ኦሬዲ ስም ነው መሀሉ ነው የምንጠቅሰው። ቀን ወይ ፌል ስንል ሶስት አይነት ስላሉብን፣ ግን ከሶስቱ ደግሞ አንዱ ብቻ ነው ሙዕረብ ስለሆነ ግዴታ

መርፎ ስለው ግን ኤላውን እጠቅሳለሁ። መርፎ የሆነበት ምክንያት መንሱብ ሲሆን ኤላውን እንደምጠቅሳው መርፎ ሊተጀሩዲህ ሚንናሲብ ወልጃዚም ከናሲብና ከጃዚም ተጀሩድ ስላደረገ ስለተራቆተ ምንም አይነት የነስብ የሚያደርገው ጀር የሚያደርገው ነገር ስለሌለ መርፎ ሆኗል እያልኩ ነው። የራቢ ይ ማዕናው ይሄ ነው። ላይ ሶስተኛ ላይ ስመጣ ምንድን ነው ማድረገው? ፋይል መርፎ ሊተጀረሮ ናይናስ ወልጃዚ ነው። ግልጽ ነው። በማው ዛሂር ነው። ሁለተኛ የረፍዑ ደግሞ በማ ነው። በማን ተክተው ይመጣ ይኖራሉ እነሱ። በቀጣይ የምናያቸው እኛ አስል እዮችን የረፍዕን አስል በማነው ስላለ ማለት ነው። ሁለተኛው ላይ ደግሞ ስናይ ለን የድሪበ አለ አሁን እዚህ ጋር ከረፍዕ ወደ ነስብ ተቀይሯል። አሁን መልሱ በምንድን ነው የተቀየረው? እዚህ ጋር ስናይ ነዝኩሩ ነውሁ አሁን ነው አይነቱን እንጠቅሳለን። አሁንም ፌል ሙዳሪ ነው ከፌል ሙዳሪ አንወጣም ማለት ነው። ምክንያቱም ማዲና አምር መብኒ ስለሆኑ ማለት ነው። ስለዚህ ፌል ሙዳሪ አለ። ከዛ ግን ነስብ ነው። እዚህ ጋር ነስብ ነው። ስለዚህ ምንድን ነው እዚህ ጋር መርፎ በሆነበት ፋንታ መንሱብ ነው ማለት ነው። መንሱብ መንሱብ ብለዋለሁ ማለት ነው። ናሲባ ልጃዚማ የሚለሆነ እንቀይራለን። ለምን መርፉ የሆነው ናሲባና ጃዚማ ስላልገባበት። አሁን ግን መንሱብ ሆነ፣ ምን ስለገባበት። መንሱቡም ቢለን ብለዋለ ማለት ለን በለን ነስብ ሆልዋለን፣ ስለን ናሲባ ስለሆነች። ወደ ፊት ይህን ታዩታላችሁ። ስለዚህ ለን ናሲባ ናት። ስለዚህ መንሱቡን ቢለን ይኸው ፊዕል ሙዳሪዕን መንሱቡ ቢለን

ስለዚህ መንሱብ ነው መርፎ ነው መጅዙም ነው። አሁን መጅዙም ሆኖ አግኝተ ነው ስኩን ሆኖ አግኝተ ነው። ስለዚህ መርፎን መንሱብን ተውና መልሰን አሁን መጅዙም ልዋል ነው ማለት ነው። መጅዙም መጅዙም ልዋል ነው አሁን መጅዙም ሆነ። በማን ነው መጅዙም የሆነው ቀደም ሊተጅሩን ወል ጃዚ ማለት ነው። መርፎ ሲሆን ምንም አይነት ስላልገባበት አሁን በቀጣይ ደግሞ ቢለናል በለን መንሱብ ነው አለ። አሁን ደግሞ በማን ነው መጅዝም የሆነው ስንል ቢለም ልዋል ነው ማለት ነው። መልሽ ማለት ስለዚህ ጀዝም በሆነበት ወይም ነስብ ሲሆን በማን እንደሆነ በዚህ ላይ የምንጠቅሰው በለም ከሆነ በለም ነስብ የሆነ በለም ከሆነ በለም። ሌሎችም ጃዚማና ናሲቦች አሉ። እነሱን እንጠቅሳለን ማለት ነው ስንደርስበት። ይተን አሁን እዚጋ እንደምሳሌ ቢለም ለዋለ ማለት ነው። ከዛስ ወዓላመቱ ረፍዒ አልንቀድም፣ ነስብህም አል። አሁን ጀዝም ነው የቀረ። ወዓላመቱ ጀዝሚ የጀዝሙ ምልክት አስኩን ይለዋል ወይም ደግሞ

ማለሽ አይላችን እነ ሶስቱን እንዴት ነው ኢእራብ የምናደርጋቸው? ሶስቱም መብንይ ናቸው። ኢእራብ የሚገባቸው አይደሉም። ስለዚህ የመጀመሪያው ነዝኩሩ ነው ነው አሁ የመጀመሪያው አይነቱን እንገልጻለን። የኢእራብ የምናደርገውን ቃል አይነት አይነቱ ምንድን ነው? ለምሳሌ ከዚህ ስንጀምር جاء فعل ነው። ስለዚህ ምን ማለት ነው فعل الماضي ነው። فعل الماضي حكم الاعراب حكم الاعراب ስናይ የኢእራብ አይነቱን ወይም የኢእራብ ህጉን ስናይ ليس له من الاعراب ስለዚህ ምን እለዋለን? መሐል ሚ ዋለ ቱም መሐል ስለሌለው ይህንን ሁለቱም ቦታዎች ማቀየር እንችላለን። ለምሳሌ ፌለማ ዛዚ ጋ ነሮ የቢናን ሐረካ እንጠቅሳለን። መብንይ ዐለ ፈትሕ ነው ያገኘነው። አሁን ቢና ላይ ቀላልነቱ ምንድነው? ፈትህ ሆኖ ካገኘነው ፈትህ፣ ስኩን ከሆነ ስኩን፣ ከስር ከሆነ ከስር እያለ ነው የምንሄደው። ይሄ በቀላሉ አይተህ ነው ብቻ መፍረድ እንችላለን ማለት ነው። ስለዚህ ፊዕል ማዲ መብኒ ያለልፈትህ ለማለልሀሚለል ኢእራብ ማለት እችላለሁ። ፊዕል ማዲ ለማለልሚ ኢእራብ መብኒ ያለልፈትህ ብለን ይህ ሁለቱም ቦታውን ብናቀያይረውም ምንም ችግር የለውም ማለት ነው። አልሙሂም ማሀለ ሻይዳችን ጃአ ነው ፊዕል ማዲ ነው ብለናል፣ ለይተናል

ፌል ነው ብለናል። የሚለው ፌል ከሆነ ደግሞ ማዚ ነው ሙዳሪ ነው አምር ነው እንለያለን። አሁን አምር ከሆነ ፌል ፌል አምር እንለዋለን ማለት ነው። ፌል አምር እንለዋለን። ፌል አምር ካለን በኋላ ከዛም በፊት ችግር የለውም። ከዛ ላማህለ ለሃምያ ሊእራብ ካለን በኋላ መብኒ አለ ይሄ ፈትህ ነው ነው ያለስኩን ነው ያለው ማለት ስለዚህ፣ እንዴት ነው ይራ ማረብ ይተሃብ፣ ፊል አምር መብን ይያለስኩን ና ራ። በዚህ መልኩ እንጨርሳለን ማለት። ከዛ ቀጣይ የሚሉ ቀጥሉት ነው ይራቦች ደግሞ በቀጣይ ነው ያለን። እኛ ማንኛውም አምር በእንደዚህ አይነት መልኩ ራብ እናረጋለን። ምናልባት አልባት እቺ ስኩኗን ተክቶ የሚመጡ ወይም ደግሞ ስኩናን አንዳንድ ጊዜ ላት መጣት እችላለች። እሱን በቀጣይ የምናይ ይሆናል ማለት ነው። ጀም ሲቀጠልበት፣ የሆነ ዶሚር ሲቀጠልበት እንዴት ነው የሚለውን እናያለን ዋናው ግን ከያዝን ሌላኛው ቀላል ነው ማለት ነው። ሌላው መረርቱ ቢዘይድን የምትለው አቃል መሀል ሻይዳችን እዚህ ጋር በአናት በአንዴት ነው የራብ የምናረጋት ነዝኩሩ ነው። አሁንም አይነቱን እንገልጻለን። አይነቱ ምንድን ነው? ኢስም ነው፣ ሐርፍ ነው፣ ወይስ ፌል ነው? ሐርፍ ነው፣ ስለዚህ ሐርፍ እለዋለሁ። ሐርፍ ምን? ሀርፍ ጀር ከሆነ ሀርፍ ጀር፣ ሐርፍ ነስብ ከሆነ ሐርፍ ነስብ። ማንኛውም ሀርፍ ሆኖ ነስብ የሚያደርጋለ ጀዝም የሚያደርጋለ ምንም ምን የማይሰራ አለ። ዋናው እኛ የምንለየው ሀርፍ መሆኑ ነው። ከዛ በላይ ያለውን እንደፈለግን መጥቀስ አይነቱን አይተን መጥቀስ እንችላለን። ስለዚህ የሚሰራ የሚሆን ጀር የሚያደርግ የሚሆን የማያደርግ ቢሆን ሀርፍ ከሆነ መብንይ ነው የሚሆነው ማለት ነው። ስለዚህ እኛ ሀርፍ ጀር እንለዋለን። ሀርፍ ጀር እንኳን ባይሆን መብንይ ነው። ሀርፍ እስካልኖ ድረስ መብንይ ሀርፍ ብለን ከተነሳን መብንይ ሆነ ማለት ነው ያ ነገር እዘን ሁክሞ ለራብ ደግሞ ለማሀለል ሀሚን የራብ እንላለን ማለት ነው። ምክንያቱም ለኢራብ ሁክም ስለሌለው፣ ስለዚህ ሐረከቱል ቢናይስ የተበናው በምን አይነት ሐረካ ነው ስናየው መረርቱ ቢ ዘይድን ጀር ከስር ነው። ስለዚህ ምን እለዋለን? መብን አልፈት ቅድም ብለናል። ይኸው ጃአ ላይ መብን አለ ስኩን። ይኸው መብን አል ከስር ደግሞ አልከስር እለዋለሁ። መብንይ አለ አልከስር ብዬ እለየዋለሁ ማለት ነው። ስለዚህ በእንደዚህ አይነት መልኩ ሶስትንም ስል ብ መሰረታዊ የራባቸው ይሄን ይመስላል። ተጨማሪ ከዚህ ጨመር ያሉ የራቦች ሲመጡ እያየን እንሄዳለን ማለት ነው። ይሄ ከተያዘ ሌላኛው የራቦቹ ቀላል ናቸው ማለት ነው። ስለዚህ ቢና ላይ ማዲ፣ አምር፣ ሀርፍን መሰረታዊ ኢራባቸው ይህን ይመስላል ማለት ነው። በቀጣይ ላይ እነዚህን የራብን ኢራብን ቦታዎችን ተክተም ይመጠዋሉ እነሱን በቀጣይ የምናይ ይሆናል ማለት ነው። ሰላሙ አሌኩም ረመቱላ ወበረካቱ።